በቃ ማስታወስ መቻሌ ለነገራቸው እያሰብኩ ነው። እንዴ ታዲያ እኮ በጣም ጥሩ ሀሳብ ነው። ማየ እንደዛ ባደርግ ይሻላል አይደል? አዎ። ቤተሰብ ማሸት ጥሩ አይደለም። ለሰላምና ለምናሴ ነው እንጂ ለመስኑ ዛሬ እንግዲህ ወይዘሮ ሜላት ለሐና እኔ ማስታወስ መቻሌን ለልጆች ልንገራቸው ትላታለች። ሽማዬ ንገሪያቸው ብላታለች። ሰላም፣ እንዴት ናቸው የነጅን ቴንግ ቤተሰቦች? ዛሬ እንግዲህ ኖላዊ ተከታታይ ድራማ ክፍል ዘጠና ስምንትን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው እንቆዩ። ወይዘሮ ሜላት እንግዲህ ለሀና እያለቻት ነው እኔ ማስታወስ መቻሌን ለሰላም እና ለምናሴ ልንገራቸው ስትላት፣ አዎ ንገሪያቸው እማዬ፣ ቤተሰብን መዋሸት እኮ ጥሩ አይደለም ትላታለች። እሺ እነግራቸዋለሁ ግን ለመስፍን አልነግረውም ትላታለች። ለምን በማለት ትጠይቃታለች። ለሱ ከነገርኩት ማን የመታሽ በቃ ብዙ ነገሮችን ስለሚጠረጥር ሰው ገላለሁ ይላል። ስለዚህ ማንንም ማስገባት አልፈልግም ትላታለች። እሺ በማለትም ሀና ትስማማለች። ግን አንድ ነገር ልንገርሽ የምትስማሚው ማስታወስ መቻሌን ብቻ ነው የምነግራቸው። ባዩሽ ያደረገችኝ ግን እነሱ እንዲያውቁ አልፈልግም በማለትም ትነግራታለች። እንዴ ለምንም እማዬ ትላታለች። አዎ በቃ ይሄ በእኔና በባዩሽ መካከል ያለ ነገር ነው። ማንም እንዲገባ አልፈልግም። እኔ ራሴ ማድረግ ያለብኝን አውቃለሁ ትላታለች። እሽ እማዬ፣ ችግር የለውም ግን አሲሮና አባዬ የሰጡኝን መረጃ ስላልሰጠሁሽ ይቅርታ ትላታለች። ወይዘሮ ሚላት ወርቋን ፈልጋ አታው። በጣም ተበሳጭታ ምናሴን ታመናጭቀዋለች። እማዬ ምን ሆነሽ ነው በማለትም ይጠይቃታል። ምንም አልሆንኩ፣ ብቻዬን መሆን ነው የምፈልገው፣ ይህን ክፍል ለቀህ ውጣ በማለት ትጮህበታለች። እሱም በድንጋጤ ሳሎን ቁጭ ብሎ ድንገት ሀና ትመጣለች። ሀና ነይ የማወራሽ አለኝ በማለት ጥያቄውን ይቀጥላል። እኔ ምልሽ አንቺ ዶክተር ነሽ፣ እንደዚህ አይነት ችግር ያጋጠማቸው ሰዎች ወደ እብደት ነው እንዴ የሚሄዱት? ግን ከትልቅ ይቅርታ ጋር በማለት ይጠይቃታል። እንዴ ምናሴ ምን ይሆንክ ነው? ምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ? ትለዋለች። አይ እማዬ ከቀን ቀን እኮ እየተበሳጨች፣ በቃ ነገሮች እየተባባሱ ነው ይላታል። አይ እማዬ ረፍት ስለምትፈለግ ነው እንጂ አንተ እንደምታስበው አይደለም ትለዋለች ። እሺ ሀና አምንሻለሁ፣ ይላታል። ወይዘሮ ሜላትም ሀና ካለች እፈልጋታለሁ፣ መኝታ ክፍሌ ትምጣ በማለት ሀናን ታስጠራታለች። ለረጅም ሰዓትም ከእናቷ ጋር ስለቆዩ ሰላምና ምናሴ፣ እንዴ እማዬ፣ ለምንድን ነው ሀናን የጠራቻት? ደግሞ ይህን ያክል ሰዓት ምን እያወሩ ነው? በማለት ሰላምና ምናሴ ያወራሉ ወይዘሮ ሜላትም ጉድ ሆኜልሻለሁ፣ ጉድ ሆኜልሻለሁ እያለች ትቀጥላለች። ምነው እማዬ ምንሆንሽ በማለትም ሀና ጥያቄውን ትጠይቃታለች። ወርቄ ጌጣጌጦቼ የሉም ትላታለች። ውይ እማዬ እሱ ያሳስብሻል እንዴ? አንቺ መዳንሽ አንቺ መትረፍሽን ነው የምንፈልገው ትላታለች ሀና። ምን እያልኩ እንደው የገባሽ አልመሰለሽም ልጄ ትላታለች። አዎ ገብቶኛል ወርቅ ሽን አይደል በቃ እንዳስደነግጭ ነው እንጂ እኮ ያኔ አንቺ ተመተሽ የወደቅሽ ቀን ቤት አተነዋል። ትላታለች ወይዘሮ ሚላቱም ወይኔ እርግብ እያለች ትጩኋለች። በቃ እማዬ ተረጋጊ ትላታለች ሀናም። ምኑን ተረጋጋሁ ልጄ የሶስት ሚሊዮን ብር ወርቅ ነው እኮ የገዛሁት ትላታለች። ሀናም ትደነግጣለች አሴርና፣ ይሀና አባት አቶ ኖላዊ ወደ ወደ እነ ወይዘሮ ሜላት ቤት መጥተዋል። ወይዘሮ ሜላትንም ያወሯታል እና ስለሆነው ነገር ሁሉ ይነግሯታል። ወይዘሮ ሜላት አሁንም ማስመሰሏን ቀጥላለች። የሚጠይቋት ስለ ባዩሽ ነበር። ባዩሽ? አዎ ጓደኛዬ ናት ትላቸዋለች እሺ እርግብንስ ይሏታል እርግብ ማናት ትላቸዋለች የሚጠይቋትን ጥያቄዎች በሙሉ ልክ እንደማያውቅ እናንተ ሰዎች ምንድን ነው የምታወሩት ትላቸዋለች አሲርና አቶ ኖላዊም እንዴ ሴትዮ ታማ ሆስፒታል ብትገባ ቅንጭላት የሚያሳብድ ነገር ነው እንዴ የሰጧት ምን ጉድ ነው ወይ ጉድ፣ እኛ ብዝም ብለን ነው በቃ የምናወራው፣ እየተባባሉ እነሱ ራሱ ብቻቸውን ማውራት ጀምረዋል። እኔ ምንም ስለምታወሩት ነገር ስለማላውቅ መኝታ ክፍሌ ገብቼ አረፍ ልበል በማለት ትታቸው ትሄዳለች። እነሱም በል እንውጣ፣ ምንድን ነው እያረግን ያለ ነው በማለት ወደ ቤታቸው ተመልሰዋል። ሰላምም እንዴ፣ ሀና፣ ሰሞኑን ምን ተገኝቶ ነው ደስተኛ ሆነሻል፣ በጣም ትስቂያለሽ በማለት ትጠይቃታለች። እንዴ ለምን ደስተኛ አልሆንም? እኔ ደስተኛ ያልሆንኩ ማን ደስተኛ ይሆናል? እማዬን እኮ ባያት እንኳን ባያት አልጠግባት አልኩ፣ ትላታለች። እኔ የምልሽ ግን ትምህርት ቤት ራሱ ሀና ምን የተለየ ነገር አግኝታ ነው በጣም ደስተኛ ሆናለች እያሉሽ ነው ትላታለች። እንዴ ይህን ያክል ፊቴ ላይ ያስታውቃል ማለት ነው ትላቸዋለች። ለሀናም አቶ ኖላዊና አሲር እስከ ዛሬ ሲያደርጉ ሲከታተሉ የነበረውን መረጃ ይሰጧታል። እያንዳንዱ ፎቶ በፎቶ ነበር የሰጧት። እንዴ ወይዘሮ ባዩሽ እጇ አለበት ትላቸዋለች። አሁ የእርግብ እውነተኛ አክስቷናት ይሏታል። ተምቹ ደግሞ ምን ያረጋል ትላቸዋለች። ብቻ ሁሉንም ሲከታተሉ የነበሩትን ሰዎች ፎቶ በሙሉ ይሰጧታል። ይህንን ለእናትሽ ስጪ፣ ጠቀመም ጎዳም እቺ ሴትዮ ቀስ እያለች ሙሉ ቤተሰቦችን ታሳጣሻለችም ብለዋታል አቶ ኖላዊ። ወይዘሮ ሜላትም ለልጆቿ የተፈጠረውን ሁሉ ልትነግራቸው ሳሎን ተሰብስበው ይስቃሉ። ሀና ድንገት እናቷ ላይ ተኝታ ነበር። ሰላም እንዴ እማዬ፣ እኔንስ አታቅፍኝም እንዴ? በማለት ወሬዋን ቀጥላለች። እኔ የምላችሁ ልጆች፣ ዛሬ የምነግራችሁ ነገር አለኝ ትላቸዋለች። እኔ ማስታወስ ጀምሬያለሁ ትላቸዋለች። እንዴት? ይሏታል የተፈጠረውን ሁሉ ትነግራቸዋለች። እና ታዲያ ምንድን ነው የምታስታውሹት በማለት ይጠይቋታል። ሀና ልጅ መሆነዋል በማለትም ትነግራቸዋለች። በደስታም ይዘላሉ። እንዴ እማዬ እንዴት አወቅሽ? ይሏታል። አይ እኔ ያኔ ከመመታቴ በፊት አቶ ኖላዊ የሀናን የልጅነት ፎቶ ከደሴ አንጠታውልኛል ስለዚህ ያንን ይዤ ነበር ወደ ቤት ስመጣ እንደዚህ የተፈጠረው ትላቸዋለች እና ማነው የመታሽም ብለው ይጠይቋታል። እርግብ ነቻ ሲሏትም አይ እርግብማ ልትወጣ ስትል ቤት አግኝቻት አነቂ ይዣት ነበር ከግርግዳው ጋር ከኋላ ግን የመታኝ ሰው አለ። ማን እንደሆነ አላውቅም፣ እሱን ቀስ ብለን እንደርስበታለን ትላቸዋለች። እማዬ፣ ያም አለ ይሄ እኛ የምንፈልገው ያንቺን መዳንና ሀና ልጅሽ እንደሆነች ካወቅሽ ካመሽ፣ ይሄ ይበቃናል ይሏታል። የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል ዘጠና ዘጠኝ እስከምንገናኝ ነጂሆን ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ላይክ ሼር ሰብስክራይብ በማድረግ የነጆም ኩኪንግ ዩቲዩብ ቤተሰብ ይሁኑ። መልካሙን ሁሉ እመኝላችኋለሁ። መልካም ቀን ባይ።